ኢትዮጵያ ረግቴ ባረሚ ቸን ጠላት በረፈረ በየወን ኢትዮጵያ ጠላት ባፈር የጠቅ ባፈር የጠቅ ተቀው ትምረት ሳፈረ ቆመት የኽር ኢትዮጵያ እንንጋሞ ትረክር ወታደሬ ታየቀሙ ባሪቀይ የዳሮ መስቀል ተቀስ ተቀስ ተመስቀል ነው የምበሮ ሼ በመስጊድ ታጎይታውራል አሁን ደግሞ ተራቆ ገነንዳ ሰላም የኽር አሁን ቦምበር ያነው በስልጣና ነው አራ በዴ እንዳንምል ቀይ ተቆ ቃር የገን ይቀጦ ቃር የገን ይለፎ ቃር እግዚአብሔር ያሚኑ ዘር ማምዛታ ተቀፈረንታ ደሞ ይፈዝ ቃር ቃር እግዚአብሔር ያሚኑ አሁን አባይ ግድብ የፈምነን ፈጠረ እንደም እንጓት ቃር ደንገነን ከነማ እግዚአብሔር ያሚኑ ተዘይ ዘግነ ተገነ እንደ እግዚአብሔር ያፍቋል ለማተ እንዳይደብ ቃር እግዚአብሔር ያሚኑ ኢና ባነን ጉይ ተበር ቢነቀፈረ እግዚአብሔር ያምራው ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፓራዳይም ሚዲያ ቤተሰቦች እንዴት ቆያችሁ? ዛሬ እንግዲህ አዲስ ነገር ይዘንላችሁ ቀርበናል። በአሁኑ ሰዓት እንግዲህ በጉራጌ ዞን በቻ ወረዳ ላይ እንገኛለን። የመስቀል በዓልን ምክንያት በማድረግ ጉራጌ ምድር ላይ ባህሉን፣ እሴቶችን ለማስተዋወቅ በዚህ ስፍራ ተገኝተናል። የፓራዳይም ሚዲያ በጉራጌ ዞን ቻ ወረዳ ተገኝቶ የመስቀል በዓልን አከባበርን በተመለከተ ወደ እናንተ የምናደርሳቸው በርካታ መረጃዎች ይኖራሉ። የቻናላችንን ሰብስክራይብ እያረጋችሁ ቤተሰቦቻችሁ በሂሳብ እንድትሆኑ እንጋብዛችኋለን። እንኳን አብረው አደረሰን፣ እንኳን አብረው አደረሰን። እሺ፣ እኔ ዳሞ በለጠ ወልዴ እባላለሁ። የሥራ ኃላፊነቴ የጆካ የትልቁ የጉራጌ የጆካ ባህላዊ ሸንጎ ዋና ጸሐፊ ነኝ። በማዕከላዊ ኢትዮጵያም የተዋቀረው የሽማግሌዎች ፎረም ዋና ጸሐፊ ነኝ። አሁን አሌ ደሞ ሃንስ ደምብ እባላለሁ። ያው የጆካ ባህላዊ ሽማግሌ። ያው መስቀል የጉራጌ ያው በዓሎች ሁሉ አውራ ነው። እንግዲህ በአት ብዙ በዓላቶች አሉ፣ በኢትዮጵያም እንደ ጉራጌም። በእነዚህ በዓላቶች በሙሉ ቢደመሩ አንድ መስቀል አይሆንም ነው የሚባለው። የበዓሎች ሁሉ አውራ የበዓሎች ሁሉ ንጉስ ነው ተብሎ የሚባለው። ፋሲካ አለ፣ ገና አለ፣ ጥምቀት አለ፣ እንቁጣጣሻ አለ፣ ሌሎችም በዓላቶች አሉ። ቢኖሩም ግን እንደ መስቀል የሚከበር እንደ መስቀል የሚነክስ በዓል የለም። ለዚህ ደግሞ ዝግጅት የሚጀምረው ከሐምሌ 15 ጀምሮ ነው። ቅድመ ዝግጅት እየተሰራ ያለው ከሐምሌ 15 ጀምሮ የእንጨቱ፣ የቆጮው፣ የቂቤው የሚጣው የደመራው፣ ያጥሩ አሁን የምታያቸው አጥር እራሱ አሁን አዳዲስ አጥሮች እራሱ የሚታጠሩት ለመስቀል በዓል ነው። የልብስ ዝግጅት፣ የቤት ቀለም መቀባት፣ የቤት ምንጣፍ ማዘጋጀት እያንዳንዱ ነገር ለመስቀል ትብሎ ይዘጋጃል። ይሄ ደግሞ ስለምንድን ነው? አንደኛ በዋናነት መስቀል ትልቅ በዓል ነው። አገር ውስጥም ከአገር ውጭም ያለ ተወላጅ በሙሉ የሚመጣበት ነው። የሚመጣው ደግሞ ተወላጅ ብቻ አይደለም፣ ሌላም ብሄር ብሄረሰቦች ጉራጌ፣ ያው እንደ ዝናብ ነው፣ ሁሉም ቦታ ላይ አለ። ያው የሚታወቅ ነው፣ ባለበት በሙሉ ያው ጉራጌ ብቻ ሳይሆን ኢትዮጵያ ብሔር ብሔረሰብ ቤተሰቡ አድርጎ ነው የሚቆጥረው። ይዋሃዳል፣ ይግባባል፣ ይጓደዳል፣ ይዛመዳልም። ስለዚህ ምን ያደርጋል፣ ያ ብሔረሰብ ጭምር ተነስቶ ይመጣል። የመስቀል የጉራጌ በዓል ልና አክብር ብሎ ይመጣል። ስለዚህ ምንድን ነው የሚደረግበት፣ ያ የተራቆተ የሚለብስበት፣ የተራበ የሚጠግብበት፣ ያጣም ያገኝበት፣ የተጣላም የሚታረቅበት። ሰው ብቻ አይደለም ከብቶችም ጭምር ነው የሚጠብቁበት በጣም እንስሳት ጭምር ነው የሚጠብቁበት ስለዚህ ይሄ የሚደረገው ለምንድን ነው በምን በዓል ነው በመስቀል በዓል በሌሎች በዓላችን እንደዚህ የምናደርጋቸው ነገሮች የለም ስለዚህ መጀመሪያ ከእርዱ ከምናምኑ በፊት ምን ይደረጋል ዝግጅቱ አልቆ ተጠናቆ ወደ እንትኑ ከገባን በኋላ የሚደረጋል መጀመሪያ የተጣላ ሰው ካለ ፈልጎ ማስታረቅ አንድ መንደር ላይ አንድ ቂም ይዞ አንድ ቁርሾ ይዞ አንድ ጥል ይዞ አንድ አለመግባባት ይዞ ወደ እርድ መሄድ አይቻልም ለምን ሰይጣን መንፈስ ነው የሚኖረው ስለዚህ ክፉ መንፈስን ማባረር ነው፣ መንፈስ ቅዱስን ማቅረብ ነው፣ ሰላምን አንድነትን ፍቅርን መስበክ ነው፣ ይቅርታን ምሕረትን ይቅርባይነትን ማቅረብ ነው። ይሄ አድርገህ ይሄ አድርገህ ነው ከቤተሰብ ጋር ከዘመን ከአካባቢ ጋር ይሄ ከጨረስክ በኋላ ነው ወደ ፕሮግራም የሚደረገው እንጂ ቀድሞ አይደረግ። ካይሆነም ግን ክፉ መንፈስ ይው ቅሬታ ይዞ ታርዶ ምንድን ነው የሚሸኝ? ይሄ የሚደረገው እኮ ለመብላት ብቻ አይደለም ፈጣሪም ጭምር ማመስገኛ ነው። ፈጣሪ ለማመስገን ደግሞ ፈጣሪ ያለውን ትእዛዝ ደግሞ ማክበር ግዴታ ነው። ካለው ትእዛዙት ምንድነው? ተዋደዱ ነው። ከምንም በላይ ተፋቀሩ ነው። እርስ በርሳቸው ተግባቡ ነው። ተስማሙ ነው። በማከላቸው እርቅ እንጂ ጥል አይኖር ነው። ካለም ጀምበር ሳጠልቅ ፍቱ ነው። ስለዚህ ይሄ ነገር እየተደረገ እርቅ የሚፈጸምበት ሰላም የሚወርድበት ነው። ሰላም ወረደ ተብሎ ደግሞ ያለ ምግብ አይቀመጥም። ያው እንግዲህ የተዘጋጀው ቅቤ የተዘጋጀው ሰንጋ የተዘጋጀው ጎመን ክትፎ እንግዲህ መጠጣት ብለው እንግዲህ የመጣው እንግዳውም ቤተሰቡ ጭምር በጋራ የሚበላበት እግዚአብሔር የሚያመሰግንበት በዓል ስለሆነ መስቀል ለጉራጌ ትልቅ ነገር ነው። ትልቅ በዓል ነው። የበዓሎች ሁሉ አውራ ነው። የበዓሎች ሁሉ ንጉስ ነው። እንደውም እኛ የምንቆጥረው ቆጥሮ ቤት እና ምሰሶ አይነት አድርገን የምንቆጥረው ቤት ያለ ምሰሶ አይቆምም። መስቀል ላይ ልጆች ይመረቃሉ። ከየትም ቦታ የመጣ ልጅ ተመርቆ በረከት ይዞ ከሄደ መጪው ሲመጣ ደግሞ ይጥፍ ጨምሮ ነው የሚመጣው። ይሄ ደግሞ ምንድነው በላብህ በወዝህ ደክመ ለፍተህ የሰው ሀቅ የሰው ገንዘብ ሳትነካ የሰው ነገር ሳይቀላቀልብህ ራስን ችለህ ሰርተህ አግኝ ተብሎ ነው የሚመረቀው። ከተወለዱ ልጆች መካከል ገንዘብ የሌለው ወጥቶ በንግድ ያልተሳካለት ከሆነ ገንዘብ ይላክለት አልኩ መምጫ ምካቱ ምርቃቱ እንዳያመልጠው። ስለዚህ ሲመረቅ የመጪው አንተ በተራ ሰንጋ ይዘምት፣ በቃ ምታመጣ ጀግና ያድርጎ ተደርጎ ብር ተሰጥቶት ይችላል፣ የሚነግድበትም የሚያስፈልገው ወጪ ጭምር ተሰጥቶት ይችላል። ስለዚህ ይሄ የሚደረገው ለምንድን ነው? ትውልድን መባረክ ነው። የሚመረቀው የራስ የወለዱት ብቻ እኮ አይደለም እኮ የአካባቢ ልጅ ይመረቃል። ከዛ በኋላ ምን ይደረጋል? በዚህ መስቀል ብሎ መስቀል ደሞ ትልቅነቱ በጣም የሚገርምህ ለልማት ነው። አሁን ይሄ መንገድ የሚሰራው ትምህርት ቤት የሚሰራው ውሃ መንገድ የሚገባው እስከ ሰላሳ ሚሊዮን ባንድ ቀን ይሰበሰባል። ሰላሳ ሚሊዮን እንደማ አነስተኛው፣ በጣም አቅም ያላቸው ባለብቶች ባሉበት ደግሞ ከዛም በላይ እስከ መቶ ሚሊዮን የሚሰበስብበታል። የተማሪዎች መጻፍ መግዣ፣ ትምህርት ቤት መገንቢያ፣ ውሃ፣ መንገድ የመሳሰሉ ነገሮች የሚሰሩት በዚህ ነው። ሲቀጥል ደግሞ የሚገርምህ እንደዚህ ሰው ሲሞት የሚቀበርበት እድር የሚባል ነገር አለ፣ ያው ሁሉም ማህበረሰብ አካባቢ አለ። የጀመረው ጉራጌ ቢሆን ቆብና ያው መጀመሪያ ጉራጌ ነው። ያ ድር ቁሳቁስ ከሌለው ሳህን በለው፣ በርሜል በለው፣ ድስት በለው፣ ጎላ ድስት በለው፣ ሲኒ በለው፣ ማንቆርቆሪያ በለው በሙሉ የሚገዛው መቀመጫ ወንበሮች፣ ፕላስቲክ ወንበሮች፣ አግዳሚ ወንበሮች በሙሉ መስራት ደግሞ የሚዘጋጀው መቼ ነው? በዚህማ መስቀል ነው ማለት በልቶ ጠጥቶ መሄድ ብቻ አይደለም፣ የረጅም ጊዜ ሊጠቅም የሚችል ለትውልድ ሊተላለፍ የሚችል ቅርስ ጭምር የሚቀመጥበት ነው። ስለዚህ ይሄ ትልቅ ባህላችን ነው። መንግስት በልማ አሁን በሌላ ጉዳይ መጠርቶ ባለሀብቶች ማወያየት አያስፈልግም። በቃ መስቀል በዓል ቀን ተከፋፍሎ በየመንደሩ ምንም ፕሮግራም አያስፈልግም እኮ አንድ ሰብሳቢ ይመረጣል፣ ውይይት ይደረጋል፣ ምን ያስፈልጋል፣ ይህናል፣ ይህናል፣ ገንዘብ ይሰበሰባል። ቀሪው ደግሞ በባንክ አካውንት ይከፈትና በባንክ አካውንት ያመጣል። ስለዚህ መስቀል በዓላችን እኛ ልማታችን ነው፣ የተጣላ ማስታረቂያችን ነው። የታረቀ መስቀል አሁን ለምሳሌ እዚህ ቤት ሀብታም ሆኖ ቀጥሎ ያለው ደግሞ አነስተኛ ገቢ ያለው ከሆነ ምን ይደረጋል? ለበዓል የሚያስፈልገው ነገር በሙሉ ይሟላለን፣ አዝኖ መዋል የለበትም። ከብቶች የዛን ዕለት ይጠግባሉ። ተለቀው ወደ ለምለም ሰር ባለበት ገና እንደገና ቤት ሲገሙ ደግሞ ነገም አለን ብሎ ወደ ደስተኛ እንዲሆኑ ሳር ተከምሮ ቤት ላይ ይቀመጥላቸዋል። ለጥም ሳር የሚያምር ነገር በቃ መዝናናት ነው። እኛ ብርንዶውን፣ ሽንጡን፣ ሻኛውን ስንለው እነሱም ያ እንግዲህ ሳር ምርጥ ምርጡን እየነፉ እነሱ እየተሰደላሉ ማለት። ስለዚህ በዓል በጉራጌ ትልቅ ነገር ነውና እንስሳውም ጭም ይደሰትበታል። በጣም የሚገርም ለአውሬ ራሱ አሁን ጅብ አውሬ ነው የሚባለው አይደል? ለጅቦች ለእያንዳንዳቸው ድርሻ ይቀመጣል። ያ መጥቶ በሰዓቱ አባቱ ወጥቶ ነው ደቦጭ ብሎ እየጠራ እንግዲህ ጅብም ማለት ነው። በዓል እንግዲህ መከበ ያቃል የበዓል ቀን ይመጣል። ምንም መጮህ የለበትም። በአባት እንግዲህ እየወጣ አባወራ እየወጣ ለእሱ የተዘጋጀው የተቀመጠው ነገር ወስዶ ይሰጣል። እንዲህ በእጁ ማለት ተቀብሎ ሄደ ጅብ እንኳን ማለት ነው። በዓል ስለዚህ ትልቅ ነው፣ ለአውሬውም ለእንስሳውም ይሆናል ማለት ነው። ለምሳሌ ከዚህ አካባቢ አሁን በዓል የመጡ ባለሀብቶች ካሉ በዚህ አካባቢ ውስጥ ቤተሰቡ መርዳት እየፈለገ መስራት እየቻለ ግን የገንዘብ ጥረት የገንዘብ መንቀሳቀሻ ችግር ያለበት ሰው ምን ይደረጋል? ቀጥታ ይዘው ትሄዳለህ። ይዘው ሄዱና ምን ያደርጋሉ? የመጀመሪያው እቁብ ይሰበሰብና ይሰጠዋል። እቁብ ይሰበሰባል። መቶ ሺህ ሊሆን ይችላል፣ ሁለት መቶ ሺህ ሊሆን ይችላል፣ ግማሽ ሚሊዮን ሊሆን ይችላል፣ አንድ ሚሊዮን ሊሆን ይችላል። ምን መስራት እንዳለበት ደግሞ ይታቀዳል። እሱ አዲስ ስለሆነ ምን ቢሰራ እንደሚያዋጣው ስለማያውቅ ቢዝነስ ፕላን ራሳቸው ይሰሩለታል። የትኛው ስራ ቢሰራ የበለጠ ቶሎ ሊያድግ የሚችለው በየትኛው ተብሎ ተጠንቶ ቀጥታ ቦታ ተመቻችቶ ገንዘብ ተፈልጎ የሆነ ቁሳቁስ ተዘጋጅቶ፣ ያው ቅጥል ስራ ይባላል። ከዛ በኋላ ምን ይደረጋል? በየጊዜው እቁብ እንዲጠል ይደረጋል። እሱ ራሱ መስራት ዝም ብሎ መሰብሰብ ሳይሆን እሱም እቁቡ ይጥላል። እቁቡ እየጣለ ማለትም በሳምንት ሊሆን ይችላል፣ በወር ሊሆን ይችላል፣ በ15 ቀን ሊሆን ይችላል፣ የሚጣል እቁብ አለ። ያ የሚጣል እቁብ እንዲጣል ይደረጋል። እየጣለ ምን ያደርጋል? ቀስ በቀስ ዳው እየከፈለ ራሱን የመቋቋም ነገር ያደርጋል። ሌሎች ወጪዎት እንዳያወጡት፣ ቀለቡ ራሱ እነሱ ይችሉለታል። ምሳው ቁርሱ ራሱ ከሌላ ነገር መንካት የለበትም። ተጣጥሮ ከዛ በኋላ ምን ያደርጉታል? የገሌ ሱቅ እገሌ እንደደረስ ተመልከት። ይሄ ለመድረስ ደግሞ አንተ መቆጠብ አለብህ፣ መስራት አለብህ፣ መጣጠር አለብህ፣ ወደ ኋላ መመለስ አለብህ። ቁጠባን ያስተምራል። ይሄ እየተደረገ ምን ያደርጋል? በቃ በሚገርምህ፣ በሁለተኛ ዓመት ውስጥ ራሱን የቻለ አንድ ሙሉ ሱቅ ይዞ ይወጣል። ከዛ ከተረጅነት ወጥቶ ራስን የመቻል ይሄ መደመር የሚባለው ፍልስፍና ማለት ነው እኮ ተደምሮ ነሰዎ ተደምሮ ምን አደረጉ? ሰዎችን አወቁ። አንድ ምስኪንን አንድ መስራት እየቻለ አቅም ፈጠሩለት። አቅም ብቻ መፍጠር አይደለም፣ ስልትም ጥበብንም አስተማሩት ማለት ክትትልም ተደረገለት ማለት። ቁጥጥርና ክትትል ተደርጎ ቀጣይ እንዴት ማደግ እንዳለበት ሐዲዱ ተዘረጋለት። ጉራጌ ደግሞ ጭራውን ካስያዝከው በኋላ ማንም ሊያቆመው አይችል። መድፍ ቢተኮስ አይቆምም። ለምን? የጥበብ ባለቤትም ነው ሲጀመር። በተለይ ቢዝነሱ ላይ የጥበብ ባለቤትም አውሮፓ ብትሄድ ጉራጌ ነው የሚባለው። አሜሪካ ብትገባ ጉራጌ ነው የሚባለው። ወደዚህ ደቡብ አፍሪካ ብትገባ ይሄ ነው። መካከለኛው ምስራቅ ብትሄድ ይሄው ነው። ሌሎችም ሀገሮች ብትገባ እኮ አለ ጉራጌ። ኢትዮጵያ ውስጥ እንግዲህ ባለበት ቦታ በሙሉ እንግዲህ ከተሞች ባለበት ቦታ በሙሉ አንድ ከተማ ጭር ስትል ጉራጌ የለም እንዴ? ጉራጌ የለም እንዴ? ምክንያቱም እስከ ከፍተኛ ፎቅ ድረስ የሚያንቀሳቀሱ እሱ ነው ሲፈጠር። ደግሞ የቢዝነስም ሰው ቢዝነስ ብቻ ሳይሆን ምሁርም ነው። ምሁርም ነው ምሁር ነው። ፈላስፋም ነው። ይገርም። በምህንድስና ደግሞ ጉራጌን የሚያክል የለ። አክሱም ሀውልት በጣም የሚገርመህ ስራ አስኪያጁ ወደፊት እንግዲህ በሂደት በጥናት ይመጣል ጉራጌ እንደሆነ ነው እየተነገረ ያለ። አክሱም ሀውልት ሲገነባ ስራ አስኪያጁ ጉራጌ እንደሆነ ነው የሚነገረው። እንግዲህ ወደፊት ይሄ አሁን እኔ ተናግሬዋለሁ፣ ምሁራኖች በጥናትና በምርምር እንዲያገኙ ትፈልጋለሁ። ይሄ ማለት ምን ማለት ነው? የጥበብ ባለቤት ነው። የጥበብ ባለቤት ነው። ስለዚህ አሁን የጆካን የሚል ስርዓት አለው። የጆካን እንግዲህ ተመልከቱ፣ ከ886 ዓመት በፊት ያለ ስርዓት ነው። የጆካ ቂጫ ይሄ ማለት ምን ማለት ነው? መንግስት ባልነበረበት ዘመን ማለት ነው። ህገ መንግስት ባልነበረበት ዘመን ማለት ነው። ህግ አውጥቶ የሚዳኝበት የራሱ የሆነ ስርዓት የነበረው ነው። ጀፈሮን ተመልከተው ጉራጌ ይሄን መሐንዲስ በሌለበት አርቴክስ ኢንጂነር የለም፣ ሲቪል ኢንጂነር የለም፣ ኮተም ኢንጂነር የለም። ምንም አይነት ኢንጂነሪንግ ሳይንስ ባልተማረበት፣ ኢንጂነሮች ወይም መሐንዲሶች በሌሉበት በእግሩ ለክቶ ነው። በገመድ ቆጥሮ ነው። ይሄ ነገር አስቀመጠ አስበኩ ማ ደግሞ ግሪን እንዳደረገው ተመልከት። አረንጓዴ ጓዲ አርጎታል፣ ዛፍ በመሃሉ ዘግሎበታል፣ ጽፈት ቤትም አርጎታል፣ አዳራሽም አርጎታል። ስለዚህ ይሄ ማለት ያው የጥበብ ባለቤት ነው ስንል፣ ሌላ ጊዜ ጊዜ ካለ በስፋት እንግራለን። የጥበብ ባለቤት ነው ስንል ዝም ብለን ከመሬት ተነስተን ሳይሆን የነበረ ያለ የሚኖር ሁነት ስለሆነ ሁነት ስለሆነ። አዎ እንግዲህ ጎመን ክፍወቀል ማለት በ14 ማለት ነው። መስከረም 14 ነው፣ መስከረም 14 የእናቶች በዓል ነው። እናቶች ክትፎ የጎመን ክትፎ አዘጋጅተው፣ በኢወደረ በጣባ በአንቀፎ በተሟላ ነገር አዘጋጅተው ቤተሰብ ሰብሰብ ተደርጎ ትልቅ ግንድላ ደግሞ ምድጃ ላይ ሆኖ እሳት በፍልጥ እየነደደ በደመደመቀ ሁኔታ ቤተሰብ ከቦ በኢወደረ ተቀምጦ የሚበላበት ነው። ከዛ ቀጥሎ ነው እርድ የሚደረገው በ15 እርድ በ15 ነው። በ14 ይደረጋል በ15 እርድ ነው። በ16 ይደመራል። በ17 ደግሞ የሻኛ በዓል ነው። ጉራጌ መስቀል አከባበር ያው እንግዳ በመቀበል ነው በዋነኝነት ቅድም እንደተባለው እንግዶች ከየትም ከሀገር ውስጥም ከውጭም ሲመጡ ይምጣብኝ ወይም የተንቢ ተብሎ ነው የሚቀበለው። ከዚህ ሲቀበሉት ደግሞ ምንድን ነው ምቹ ሁኔታ ይፈጠርለታል። በዓሉን በተመለከተ ክፉ ነገር እንዳይገጥመው፣ ምንም ነገር እንቅፋት እንዳይገጥመው። እንዲሁም የሚገርምህ ከአዲስ አበባ ከሰበታ ጀምሮ አሁን ጉራጌ ዞን እስከሚገባ ድረስ ወደ መንደሮ እስከሚገባ ድረስ በትራፊክና በፖሊሶች ጭምር ምንም አይነት ምንም አይነት ችግር እንዳይገጥመው ከኦሮሚያ ጋራ ሁሉ ንግግር ተደርጎ ተጨርሷል። ስለዚህ ሲመጣ ምንድን ነው መስቀል ይበላል፣ ይጠጣል፣ ይደሰታል። የተቸገረ ይረዳበታል፣ የተራበ ይጠግብበታል፣ የታረዘ ይለብስበታል፣ የተቸገረ የሚረዳበት ማህበረሰቡ ደግሞ በኩል የሚታይበት ፍቅር፣ አንድነት የሚዘራበት የተጣላ የምናስታርቅበት የተቸገረ የሚረዳበት ስለሆነ መስቀል በጉራጌ ትልቅ በዓል ነውና ለሚመጡት እንግዶቻችን ለመጡትም እንኳን ደህና መጣችሁ፣ ለሚመጡትም በሰላም ኑልን ብለን በክብር ተቀብለን በክብር አስተናግደን በክብር ደግሞ እንሸኛለን። የእንግዳ አቀባበል ደግሞ እንግዲህ ተቀባይነቱ ከምንም ከማንም በላይ ጉራጌ ታወቀ ነውና የእንግዳ አቀባበል ስርዓት በደንብ ያውቅበታል። እግሩ አጥቦ መኝታው ሰጥቶ የሚለብሰው አመቻችቶ መኝታው እንደተመቸውና እንዳልተመቸው አረጋግጦ የሚቸግረው የሚፈልገው ነገር ደግሞ አሟልቶ ነውና ለዚህ እኛ በክብር እንቀበላለን አበባ ሰጥተን እንደ አበባም አቅፈን እንቀበላቸዋለንና እንኳን ደህና መጣችሁ፣ እንኳን ደህና መጣችሁልን ለማለት እንፈልጋለን። ድስ ነው። በ17 የሻኛ በዓል ወይም ደግሞ ንቅባር ይባላል። ንቅባር ማለት አያቶች ትልልቅ ሰዎች ያሉበት፣ ትልልቅ ሰዎች የሚከበሩበት፣ ትልልቅ ሰዎች የሚመርቁበት ቀን ነው። የሻኛ በዓል ይባላል። ስለዚህ በ14 ቅድም እንደነገርኩ የእናቶች የቅድፎ ባል ነው። በ15 እርድ ነው። በ16 ደመራ ነው። በ17 ደግሞ የሻኛ በዓል ፕሮግራም ነው የሚደረገው ማለት እንዲህ እያለ እስከ 27 ይቀጥልና፣ በ27 ሁሉም ተመራርቆ ቅልጥም ተሰብሮ ቋንጣ ተቀቅሎ ቡራኬ ተሰጥቶ ስንበት ያ መጪ በሰላም ወሰላም አድርሰን ብለን ምን እንለያይበት ነው ማለት ነው። ይሄ መስሎ የቀረ ነገር ነው የምለው አንደኛ ሚዲያዎቻችን ለዚህ ፕሮግራም ሰፊ ጊዜ ቢሰጡት የሚል ነገር አለ። ምክንያቱም አዲስ አበባ እንግዲህ ኢትዮጵያ ዋና ከተማናት። ጉራጌ እንግዲህ ከዛ ከአዲስ አበባ ሲመጣ ይመጣ ከተማዋ ባዶ እንደምትቀር ጭር እንደምትል ይታሰባል። ይሄ ደግሞ የሚመጣው ደግሞ ትልቅ በዓል ነው፣ ትልቅ ማንነት መገለጫ ነው፣ ትልቅ ውብድ የሚፈጠርበት ነውና እኔ ሚዲያ በተቻለ መጠን ትልልቅ ብዙ ሚዲያዎች አሉ፣ የመንግስት አለ፣ ግል ሚዲያዎች አሉ። ይሄ ሚዲያ ቢሰራበት ነው የሚል ነገር አለ። ሁለተኛ ደግሞ በዓላችን ለማክበር እንግዶች የመቀበል ባህላችን ሰፊ ስለሆነ ሌሎች ብሔር ብሔረሰቦች ይሄን ባል ለማክበር አሁን ጅማሮች አሉ አጠንክሮ ቢቀጥሉና ቢመጡ ቢያዩ እንላለን። ሶስተኛ ደግሞ ትውልድ ይሄ ደግሞ ተቀብሎ እንዳይቋረጥ ይሄ ባህላችን ትልቅ ባል ነውና፣ ማንነት ነውና ሳይቋረጥ ለትውልድ ከትውልድ ወደ ትውልድ እንዲተላለፍ ወጣቶች ተከትለው ተቀብለው ቢያስኬዱት የሚል ነገር አለኝና ይሄ ካደረግነው ባህል ቱሪዝም ደግሞ ይሄን በደንብ አድርጎ ከደገፈን ባህል ቱሪዝም ማለ ባህል ቱሪዝም ከደገፈ በፌዴራል ደረጃ እኛም እንደ ባህል ሽማግሌዎች ይሄን ለትውልድ እያስተላለፍን ከትውልድ ወደ ትውልድ እንዲተላለፍ ማንነታችንን እየገለጽን ህብረ ብሔራዊ ማንነታችንን አጉልተን በኢትዮጵያ ሰላም ላይ አጽንተን ኢትዮጵያ ሀገራችን አንድ አድርገን ተባብረን ተደጋግፈን ተያይዘን እናድጋለን ብናድግ ደስ ይለናል። ይሄ ለማለት ነው። አመሰግናለሁ። አጊ ዝህ ዝከታት ኪታተሮ በቴሌቪዥንም በሬዲዮም ጣቢያ የሚያነፉ አብሩ ሰንዳ የዘድረሁት ሰና የመኸረሁት ቦሄነት ያስራአንደ መስቀር መስቀል የክርም ክርም ያስራአንደ ቴቤትርንደም ቴቄርስንደም ደፐነም ተራቅነም ገነንዳ ሰላም ከረ መንግስተ እንደ ነካንታ መንግስተ እንደ ወይ ቃርቾተ ተሚናም ቲሽርንደን ረብነኸማ ግዘር ያሙን ያፈር ጠላት ያፈሩ መስፎ ግዘር ያቁን ኢትዮጵያ ረግቴ ባሬ ሚቸን ጠላት በረፈረ በየወን ኢትዮጵያ ጠላት ባፈር የጠቅ ባፈር የጠቅ ተቀው ትምረት ሳፈረ ቆመት ይኸር ኢትዮጵያ እንንጋሞ ትረክር ወታደሪቻ የጨሙ ባሪቀይታ የዳሮ መስቀል ተቀስ ተቀስ ተመስቀል ነው የምበሩ ሼ በመስጊደታ ጓይታ ወራል አሁን ደግሞ ተራቆ ገነንዳ ሰላም ይኸር አኮ ቦምበሪያ ነው በስልጣና ነው አራ በዴ እንዳን ምልቅ ቀይ ይትረቆ ቃር የገን ይቀጦ ቃር የገን ይለቆ ቃር እግዘር ያሚኑ ዘር ማምዛታ ተቀፈረንታ ደሞ ይፈዝቀሪት ወጥ ቃር እግዘር ያሚኑ አኹ አባይ ግድብ ጀፐብነን ፈጠረ ንደምእንጎድ ቃር ጀፐብነ እንታ ደንገነ ንከነማ ግዘር ያሙን ተዘይ ዘይግነት ተገነ እንዳ ግዘር ያአፍኳን ልማተ እንዳኢደብር ቃር ግዘር ያሙን ኢናባ ነንጎ ተበር ቢነቀፈረ ግዘር እያምረ